እንደምታዩት የዱባ ሰላጣ ለመስራት የተለያዩ ግብዓቶች እንጠቀማለሁ። በዋናነት ዱባለ አለ እና የተለያዩ አትክልቶችን እንጠቀማለሁ ማለት ነው። እናንተም ቤት ባለው ሰላጣ መጨመር ይቻላል። እንዲሁም ሌሎችን አትክልቶች ቀላቅለን የዱባ ሰላጣ መስራት እንችላለን ማለት ነው። ቤታችን ባለን መጀመሪያ ዱባውን እንደዚህ ከትፌ ከፍዬ እልጠዋለሁ። ውስጡንም ፍሬውን አወጠዋለሁ ማለት ነው። ሽፋኑ ነው እንጂ የማያስቸግር ፍሬው በቀላሉ እንደዚህ ይወጣል እና በሚመችን መልኩ ዱባውን እንልጠዋለን እንዲሁም ደግሞ ፍሬውን እናወጠዋለን ማለት ነው። ያው የዱባው ሽፋን ጠንካራ ስለሆነ እጃችንን እንዳይቆርጠን በሚመች መልኩ ማድረገኝ እንደዚህ ቀለለኝና እንደዚህ ከከተፍኩት በኋላ ላዩን እከትፈዋለሁ ማለት ነው። እጄን እንዳይቆርጠኝ እንደምታዩት ዱባውን ከትፌዋለሁ፣ ሽፋኑንም እንዲሁም ደግሞ ፍሬውን አንስቸዋለሁ። ሌሎችንም አትክልቶች ከትፌያቸዋለሁ፣ በሱ ልክ አንድ አይነት መጠን እንዲኖራቸው አድርጌ ከትፌያለሁ። አሁን ምን አደርጋለሁ ማለት ነው ዱባውን የተወሰነ እጠብሰዋለሁ። በሰዓት ትንሽ ለብ አደርጋለሁ እና መጀመሪያ ዘይት አደርግና መጥበሻው ሞቅ ሲል የከተፍኩትን ዱባ አደርጋለሁ ማለት ነው። የሚገርማችሁ ጣም ቆንጆ ነው። ለመስራትም እንደዚህ ቀላል ነው። እና እጠብሰዋለሁ የተወሰነ እንደዚሁ ለመጥበስ ራሱ የተወሰኑ ደቂቃዎች ብቻ ነው የሚበቃው። እና እንደምታዩት እየበሰለ ነው፣ ባንዴ ሳይፈራረስ እና መብሰሉን ሳረጋግጥ አወጣዋለሁ ማለት ነው። ከፈለግን የምንፈልገውን አይነት ቅመም ማስገባት እንችላለን፣ የምንፈልገውን አይነት ጣዕም እንዲሰጠን። እንዲሁም ደግሞ ሚጥሚጣ ልናስገባ እንችላለን በርበሬም ልናስገባ እንችላለን። ቃሪያም ልናደርግበት እንችላለን። አሁን እኔ ቆንዶ በርበሬ ነው እያደረግኩ ያለው ትንሽ የማቃጠል ስሜት ስለሚኖረው ጣም ቆንጆ ይሆናል። እንደምታዩት በሰለ እና እንደዚህ ሳይ የያዝ እንዲሁ ሳይ ሳይ ሙሽሽ ሳይል ሳይ ሚሟሟ አወጣዋለሁ ማለት ነው። ለጾም ቆንጆ አማራጭ ሰላጣ ነው ምግብ። የሚገርማችሁ ጣሙ በጣም ቆንጆ ነው እና ዱባን በብዙ አይነት ነገር መስራት እንችላለን። ዱባውን አብስየዋለሁ። ሌሎችንም ግብአቶች ከትፍ ያለው ትንሽ መቀመሚያ መቀመሚያ አዘጋጃለሁ ማለት ነው። አፕል ቪናገር አለኝ እንዲሁም ደግሞ ትንሽ ማር አደርጋለሁ እና ዘይት የተወሰነ አደርግና ጨውም አድርግ ያለው እቀላቅለዋለሁ ማለት ነው። ከፈለግንም እቤት ካለ ሎሚም ልናደርግ እንችላለን። ወይም የሎሚ ጁስ ራሱ ልንጠቀም እንችላለን። ሽንኩርት የከተፍኩትን አደርጋለው። እንዲሁም ፓፕሪካና ጉርካ ነው የተጠቀምኩ እናንተ ደግሞ የምትፈልጉትን አይነት በማንኛውም አይነት ጋር ተቀላቅሎ ሊሰራ የሚችል ነገር ነው። ዱባ እና ትንሽ ቀዝቀዝ ሲል እሱን የምጨምረዋለሁ ማለት ነው። እንደዚህ እንዴት እንደሚያምር እዩት! ካሁኑ የሚገርም ጣዕም ያለው ምግብ ነው የሚሆንልን እና እንዲሁም ደግሞ እየቀላቀልኩትን መቀመም ያደርጋለሁ ማለት ነው። ሎሚም ልናደርግ እንችላለን። ቃሪያም ከትፈል ልናደርግ እንችላለን ትንሽ የማቃጠል ስሜት ከፈለግን ማለት ነው። እንዴት እንደሚያመርዩት ትወዱታላችሁ። ሰርታችሁ ቅመሱት። በጣም ቆንጆ ምግብ ነው እና ደግሞ ለጤና ተስማሚም ነው። ከብዙ ምግብ አይነቶች ጋር ልንመገበው እንችላለን። እኔ ለምሳሌ አሁን ከቅንጨ ጋር ነው፣ ብልጉር ይባላል እዚህ። እንዲሁም ደግሞ ከፓስታም፣ ከሩዝም፣ ከሁሉም የምግብ አይነቶች ጋር ሊበላ የሚችል የምግብ አይነት ነው። እንዴት እንደሚያመርዩት ጣዕሙም ደግሞ በዛው ልክ በጣም ጥሩ ጣዕም አለው። ውድ ተመልካቾቼ የዛሬው የምግብ አሰራር ይሄን ይመስል ነበር። እንደወደዳችሁት ተስፋ አደርጋለሁ። በሌላ ጊዜ ደግሞ ሌላ እንደዚህ ቀለል ያለ እና ለጤና ተስማሚ የሆነ በቀላሉ ልንሰራ የምንችለው የምግብ አሰራር ይዤ እመጣለሁ። እስከዚያው በያላችሁበት ሰላምና ጤናውን እመኛለሁ። ሰላም ሁኑ።